ተራ ጠመንጃ ነካሽ ሳይሆን ጥርት ያለ የፖለቲካ ንቅናቄም ነው። ስልጣንን ለማለምም ባለሙፋሽን የግድ በፓርቲ ስም መጠራትም መመዝገብም የለበትም። ከመሰረቱ ፖለቲካ ማለት ሕዝብን ለጋር ዓላማ አንድ ላይ ማንቀሳቀስና ማሰለፍ መቻል ነው። ፋኖ ይህን ተግባር ለዓለም አሳይቷል። በኢትዮጵያ የፖለቲካ ውድ ውስጥ በሕልውና ትግልና ለሥልጣን በሚደረግ ትግል መካከልም ቀጭን ክር የሚያክል መስመር እንኳን አይገኝም። በስልጣንና በህልውና ትግል መካከል ላይገናኙ የተወገዘ ደንባር የለም። ይህ ፎርሙላ ደግሞ በተለይ ለአማራ ሕዝብ የህልውና ጥያቄ በሚገባ ይሰራል። ፋኖ ስልጣን ይይዛል፣ መያዝም ይኖርበታል። ስለዚህ ለዚህ ግብ በሚመጥን ልክ እንንቀሳቀስ። ጠላትን እየደመሰስን ወደ ዋናው ግባችን ወደ አራት ኪሎ እንገስግስ። ያማራ ልሂቃን ሆይ ወዴት ናችሁ? ምን እየሰራችሁ ነው? እኛ እያሸነፍን ነው። የእናንተ ድርሻና ሚና ምን ላይ ነው? የአማራ ሙሁራን ደህና ናችሁ? ምን እያደረጋችሁ ነው? የሃይማኖት አባቶች በሀገር አላችሁ? ሰላም ለእናንተ ይሁን። የአማራ ዲያስፖራ ላቀረብንላችሁ የትግል የትግል ምናችሁ ለመስጠት እንቅስቃሴ እንደጀመራችሁ ሰምተናል። ጊዜ የለንም። ፍጥነትና ቅንነት ያስፈልጋል። የክብርና አደረጃጀቱን ጉዳይ ለጊዜው ተውት እና የክተት አዋጅ አውጁ። ልክ መሬት ላይ እንደሚዋደቁ እንቁ ወንድሞቻችሁና ልጆቻችሁ ደማቅ ታሪክ ለመጻፍ ተጣደፉ። በጠላት ካምፕ ላላችሁ አሁንም እንላለን፣ እጅ ስጡ። ምድራችን እጅ ከመስጠት ሕይወት ከመንፈራገጥ ሞትን ያስገኛል እና እጅ ስጡ፣ ራሳችሁን አውጡ። ሕዝባችን አሁንም ነቅሎ ይውጣ፣ ማርኮ ይታጠቅ በየአካባቢው አደረጃጀት ስር ሆኖ ጠላት ጋር ይተናነቅ። ፋኖ መሬት ነክሶ ተዋጋ፣ ድል ላንተ ነው። እየከበብ ደምስሰው በደፈጣምተው ስበህምተው። እንጽና ጓዶች፣ ታሪክም ዘመንም ፈጣሪም ከኛ ጋር ናቸው። ድልኛ ነው። አንድ አማራ፣ ድል ለአማራ ህዝብ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ ክፋት ለማንም